ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ ጅላች የመጣው የአማርኛ ዓረፍተ ነገር ነው ማለት ነው። አማርኛ ዓረፍተ ነገሮችን ከቃል የረዘሙ አጭራጭር ዓረፍተ ነገሮችን አብረን እናነባለን ማለት ነው። በጣም ያረዘመ ሆኖ ዓረፍተ ነገር ከቃል ያለፈ በተለይ ማንበብ ላይ ላላችሁ መለማመድ ላይ ማንበባችሁ ቃላቶችን ጨርሳችሁ አረፍተ ነገር ማንበብ ላይ ላላችሁ ተማሪዎች ይሄ ቪዲዮ ለእናንተ የሆና ነው ብዬ አስቤ ነው። እስከ መጨረሻ ድረስ በመከታተል በደንብ ፊደሎችን በደንብ አር እያስረዳችኋለሁ። በደንብ ተማሩበት አላችሁ ብዬ አስባለሁ። እስከ መጨረሻ ድረስ በመከታተል ላይክ፣ ሸር እያደረጋችሁ አበረታቱኝ። አዲስ ሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። ቀጥታ የጀላችሁን የመጣው አረፍተ ነገር አጭር አጭር አረፍተ ነገሮችን አብረን እናነባለን። መልካም ቆይታ ይሆንላችሁ። እሺ፣ ተመልሻለሁ። መጀመሪያ በዚህ በሰማያዊ ነው የጻፉትን አነባለሁ። ቀጥዬ ደግሞ በአረንጓዴ የጻፉትን አነብላችኋለሁ ማለት ነው። እናንተ በደንብ አርጋችሁ በመከታተል ትማሩበታላችሁ ማለት ነው። እሺ፣ መጀመሪያ ላይ ምን ይላል? መ ም ህ ራ ቸ ን መምህራቸ ን ብሎ ስፔስ አለው መምህራችን የሚል ይሄ ቃል ይሆናል ማለት ነው፣ እስከ ስፔሱ ድረስ። ከዚያ መቼ መቼ፣ መና የቼ ፊደል ማለት ነው። መቼ እዚያ መጣ ይላል መጣ። በአንድ ላይ መምህራችን መቼ መጣ ይላል ማለት ነው። መምህራችን መቼ መጣ? መምህራችን መቼ መጣ? የሚል ዓረፍተ ነገር አነበብን። ማን ነው መምህራችን ብሎ ስፔስ አለው። ከዛ መቼ፣ አሁንም ስፔስ አለው ሁለት ፊደል ከዛ መጣ ብሎ ያቆማል ማለት ነው። ይህ ጥያቄ ምልክት። መምህራችን መቼ መጣ የሚል ዓረፍተ ነገር አነበብን ማለት ነው። እሺ ቀጥሎ ደግሞ ታ ክ ሲ ው ታክሲው ይላል። ታክሲው ስፔስ አለው። ከዛ ታክሲው ብሎ ገና አሁንም ስፔስ አለው። ገና የነ ፊደል ናቸው። ገና ስፔስ አለው አንድ ላይ ዝኛው ጋር አይነበብም ማለት ነው። ገና ከዛ አልደረሰም፣ አልደረሰም፣ አልደረሰም። በአንድ ላይ ሲነበብ ታክሲው፣ ታክሲው ገና ገና አልደረሰም። አራት ነጥብ። ታክሲው ገና አልደረሰም የሚል አጠር ያለ አረፍተ ነገር አነበብን ማለት ነው። ታክሲው ገና አልደረሰም። ፊደሎቹን በደንብ እዩቸውና ስንተኛ ስንተኛ ፊደል እንደሆኑ በደንብ ተለዩቸው አላቸው። ታክሲው ከዛ ገና አልደረሰም። ታክሲው ገና አልደረሰም ብላችሁ ታነባላችሁ ማለት ነው። ኦኬ፣ ቀጥሎ ቃል አብ፣ ቃል አብ ይላል። ቃል አብ ስፔስ አለው፣ ክፍት ዝጋ ማለት ነው ቃል አብ ይላል። ቃላብ ከእንቅልፉ መቆጠር አለባችሁ። ሲረዝምባችሁ ከእንቅልፉ የፈፉ ሁለተኛዋ ድምጽ ናት። ከእንቅልፉ ቃላብ ከእንቅልፉ። ከዛ ቶሎ ስፔስ አለው። ቶሎ ነቃ፣ ነ እና የቀቃ አራተኛዋ ነቃ። በአንድ ላይ ቃላብ ከእንቅልፉ ተሎ ነቃ ቃለ አብ ከእንቅልፉ ተሎ ነቃ ብላችሁ ታነባላችሁ ማለት ነው። ቃለ አብ ከእንቅልፉ ቶሎ ነቃ። አሁን ይህንን ፊደሎቹን በትክክል ታዩና ከዛ ማንበብ፣ እናንተ ደግሞ ስታነቡ አንዴ እንደምንም አርጋችሁ አንበባችሁ ሳይሆን፣ ደግማችሁ ደግማችሁ ቪዲዮንም በማየት አብራችሁ ከኔ ጋርም በመለማመድ ነው ፊደሎች የምታውቋቸው። አንዳንድ ፊደሎች አሁን ከነዚህ ግራም ያካቧቸው ወይም ደግሞ የሚያስቸግሯቸው ሊኖሩ ይችላሉ ግን ደጋግማችሁ ደጋግማችሁ በመቆጠርና በማንበብ ወይም ደግሞ ድግግሞሽ የሚባል ነገር አለ። ድግግሞሽ ማለት ቪዲዮውን ደጋግማችሁ በማየት ይህም ባይሆን ሌላ ቪዲዮ ደጋግማችሁ ደጋግማችሁ በማየት ነው በደንብ ማንበብ የምትችሉት ማለት ነው። እሺ ቀጥሎ የወላጆች ይላል። የወላጆች ስፔስ አለው። የወላጆች ከዛ ብአል አሁንም ስፔስ አለው በዓል ከዛ ነገ ስፌስ አለው ነገ ይከበራል ይከበራል ይከበራል። በአንድ ላይ የወላጆች የወላጆች በዓል በዓል ነገ ነገ ይከበራል ይከበራል። የወላጆች በዓል ነገ ይከበራል። ስንት ሲያነበፉት የወላጆች የሚለው ቃል ነው። በዓል ብሎም ስፔስ አለው ነገ ይላን ስፔስ አለው ይከበራን አራት ነጥብ አንድ ላይ የወላጆች በዓል ነገ ይከበራል ብላችሁ ታነቡታላችሁ ማለት ነው። የወላጆች በዓል ነገ ይከበራል ብላችሁ ታነቡታላችሁ። ቀላል ነው። እስከ መጨረሻ ድረስ ተከታተሉ። አጭር ነው። ብዙ አላስረስም። አጭር አጭር ነው ምሰራላችሁ። እሺ፣ በመጨረሻ ዳንኤል ይላል። ዳንኤል ይላል። ዳንኤል ዳ ከዚያ ንኤ አምስተኛዋ ል ስድስተኛ፣ ዳንኤል ብሎ ስፔስ አለው። ከዛ እንዴት እን እንዴት ስፔስ አለው መጣህ፣ እንዴት መጣህ። በአንድ ላይ ዳንኤል እንዴት መጣህ? ጥያቄ ምልክት ነው። ዳንኤል እንዴት መጣህ? ህ ስድስተኛዋ ድምፅ ናት ይህች። በአንድ ላይ ዳንኤል እንዴት መጣህ የሚል ዓረፍተ ነገር አነበብን ማለት ነው። እንዲያደርጋሹ መለማመድ ነው። በጣም ቀላል ቀላል ነው። እስከ መጨረሻ ድረስ ብታዩት አማርኛ በደንብ አድርጋችሁ ማንበብ ትጀምራላችሁ ማለት ነው። እሺ እና አንብቦ መምህራችን መቼ መጣ? መምህራችን መቼ መጣ? እሺ ታክሲው ገና አልደረሰም። ታክሲው ገና አልደረሰም። ታክሲው ገና አልደረሰም። እሺ ቃለ አብ ከእንቅልፉ ቶሎ ነቃ። ቃለ አብ ከእንቅልፉ ቶሎ ነቃ ይላል ማለት ነው። እሺ ከዛ የወላጆች በዓል ነገ ይከበራል። የወላጆች በዓል ነገ ይከበራል። ይላማን ነው በመጨረሻ ዳንኤል እንዴት መጣህ? ዳንኤል እንዴት መጣህ? ዳንኤል እንዴት መጣ? ይላማን ነው በመጨረሻ ላይ ሊያረጋችሁ መለማመድ ነው። አሁን ደግሞ በአረንጓዴ የጻፉትን እናነባለን ማለት ነው። በአረንጓዴ የጻፉትን እናነባለን እሺ፣ መጀመሪያ ላይ ችኩል ችኩል ብሎ ስፔስ አለው። ሰው ችኩል ሰው ተረጋግቶ ተረጋግቶ ስፔስ ነው። አይሰራም አይሰራም። በአንድ ላይ ችኩል ሰው ተረጋግቶ አይሰራም። ችኩል ሰው ተረጋግቶ አይሰራም በአንድ ላይ ስታነቡት። አሁን ይሄ እንግዲህ ችኩል ብቻውን ችኩል የሚለው ብቻ ቃል ነው ማለት ነው። ሰው ብቻ ከሆነ ቃል ይሆናል። ተረጋግቶ የሚለውን ብቻውን ቃል ነው፣ ከዚ አይሰራም። በአንድ ላይ ግን ችኩል ሰው ተረጋግቶ አይሰራም ሲሆን ዓረፍተ ነገር ይሆናል ማለት ነው። ምክንያቱም ረጅም ሐሳብ ነው። ስለዚህ ይሄ ዓረፍተ ነገር ይሆናል ማለት ነው። እሺ ቀጥሎ፣ ታታሪው ታታሪው ይላል። ስፔስ ነው ይሄው፣ ክፍት አለቻት። ታታ ሁለት ጊዜ፣ እዚያ ሪው። ታታሪው ነጋዴ ነጋዴ ስፔስ አለው። ከአዳማ ከአዳማ መጣ። ታታሪው ነጋዴ ከአዳማ መጣ በአንድ ላይ ማለት ነው። ታታሪው ነጋዴ ከአዳማ መጣ ብላችሁ ታነቡታላችሁ ማለት ነው። ይሄ እንግዲህ ዓረፍተ ነገር ነው። ታታሪው ነጋዴ ከአዳማ መጣ። እሺ በመቀጠል አዲሱ አዲሱ ይላል አዲሱ ከዛ ልብስ ልብስ ስፔስ ያለው በጣም በጣም በጣም ያምራል ያምራል ያምራል በአንድ ላይ አዲሱ ልብስ በጣም ያምራል። አዲሱ ልብስ በጣም ያምራል። በአንድ ላይ ስታነቡት አዲሱ ልብስ በጣም ያምራል። ያው አለቀ ማለት ነው። አዲሱ ልብስ በጣም ያምራል ብላችሁ ስታነቡት አረፍተ ነገር ይሆናል ማለት ነው። ኦኬ፣ ቀጥሎ እናትች ረጅሙ ረጅሙ ይላል ሰው ረጅሙ ሰው እየሮጠ እየሮጠ ሄደ ሄደ በአንድ ላይ ረጅሙ ሰው እየሮጠ ሄደ። ረጅሙ ሰው እየሮጠ ሄደ የሚል ዓረፍተ ነገር አነበብን። ረጅሙ ሰው እየሮጠ ሄደ፣ ረጅሙ ሰው እየሮጠ ሄደ የሚል አነበብን ማለት ነው። በመጨረሻ ስስ፣ ሁለት ጊዜ ተመሳሳይ ፊደሎች ስስ ብላችሁ ከዚያ ስፔስ አለው። ስስ ወረቀት፣ ወረቀት ቶሎ ቶሎ ስፔስ ይቀደዳል ይቀደዳል። በአንድ ላይ ስስ ወረቀት ቶሎ ይቀደዳል፣ ስስ ወረቀት ቶሎ ይቀደዳል የሚል አረፍተ ነገር በአራት ነጥብ የሚያልቅ አነበብን ማለት ነው። ስስ ወረቀት ቶሎ ይቀደዳል ይላል ማለት ነው። ቀላል ነው፣ እንዲያደርጋችሁ ተለማመዱ። እንደዚህ አይነት ከተመቻችሁ ሁሌ የመሰራላችኋለሁኝ። እስኪ አሁን እናነበዋለን ችኩል ሰው ተረጋግቶ አይሰራም ችኩል ሰው ተረጋግቶ አይሰራም ይላል ማለት ነው ሽከዛ ታታሪ ነጋዴ ከአዳማ መጣ ታታሪው ነጋዴ ከአዳማ መጣ ሽከዛ አዲሱ ልብስ በጣም ያምራል አዲሱ ልብስ በጣም ያምራል ሽከዛ ረጅሙ ሰው እየሮጠ ሄደ ረጅሙ ሰው እየሮጠ ሄደ። በመጨረሻ ስስ ወረቀት ቶሎ ይቀደዳል። ስስ ወረቀት ቶሎ ይቀደዳል የሚል አነበብንም ማለት ነው። በመጨረሻ እንደዚህ አይነት አጭር ቪዲዮ ነው ይጀላችሁ የሚመጣ አያሰለችም። እስከ መጨረሻ በማየት ተማሩበት። ከተመቻችሁ ላይክ፣ ሸር ያደርጋችሁ ለሌሎች ጓደኞቻችሁ አድርሷቸው። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ ማለት ነው። የዛሬ ቪዲዮዬ ይህን ይመስል ነበረ። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው።